ጤና ይስጥልኝ ውድና የተከበራችሁ ስዘሮች በሙሉ ባላችሁበት በዓለም ዳርቻ እንደ ሰዓት አቆጣጠራችሁ ሰላምታ የደረሳችሁ ውድ ቤተሰቦች እንደምንሰነበታችሁ። እኔ ጋ ፈጣሪ የተመሰገነ ይሁን በጣም ደህና ነኝ። ቤተሰብ ቪዲዮ ላይክ በማድረግ ጀምሮ አዳዲስ የሆናችሁ ሰብስክራይብ አድርጉ፣ ቤተሰብ እንሁን። እንግዲህ ዛሬም ወደ እናንተ በአንድ ቪዲዮ ተከስቻለሁ። እንደናመጣ ሚካኤል

እዚህ ወንድማችን እና እህታችን በሰላም በህይወት እንዲኖሩ አምላካችን ቅዱስ ፈቃዱ ይሆንልን። መድኃኔ ዓለም ክርስቶስ ደግሞ ልዩነትን አርቆ አንድነትን ያስፍንልን። የ2018 ዓመተ ምህረት ደግሞ የሰላም የፍቅር የበረከት የአንድነት ያድርግልን። ፍቅር ሰላሙን ይዘዝልን። የሰላም አምላክ ሰላሙን ይዘዝልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስት ከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር

እግዚአብሔር ጸባዋ ሰላም ለኪ ቡርክት አንቲ ማነስ ተወሮ ኩዳይ ከርስኪ ተፈሲ ፍሲ ተኦም ዲ ኢየሱስ ክርስቶስ ከማይ ሰራ ጢአት እግዚአብሔር ይፍታ እግዚአብሔር ይባርከ አቃለኝ። ከዚህ በኋላ ህይወቴንም ልሰጣ ሳልሰልሰል ልሰጣት ከእሷ ጋር ደስተኞኝ ለመኖር ዝግጁ ያለኝ ፍቃደኛ ምንደኝ። ጸጋውን ያብዛልህ ሁለት እሺ እንግዲህ አሁን እንደዚህ በቀላሉ ተሰባስበን እንደምናወረው አልነበረም የተፈጠረው ነገር እና አብዛኛው ሰው እንደሚያውቀው በጣም ትልቅ ይሹ ላይ ነበርን እና ነው። ያ ሁሉ ጫና ደግሞ እኔ ላይ ነበረ ያረፈው። እውነት የመሰለውም ውሸት የመሰለውም ልክ ሁሉም ሁሉም ጫናው እኔ ላይ ነበር እና ያሳለፍኩትን ነገር እኔ ነኝ የማውቀው። በጣም ብዙ በብዙ ጣውረድ ውስጥ ነበር ያለፍኩት አሁን ላይ ምን ብዬ እንደማውራው እራሱ አላውቅም። ወደኋላ አንመለስ፣ ስለሳ ባለ ማውራትም አልፈልግም። ግን እቺን ቀን በጣም ስጠብቃት ስጸለይ፣ እቺን ቀን ስናፍቃት ነበር እና በዛ ጊዜ ውስጥ የኖርኩት በጣም ደስ ብሎኛል። ያ ወደ ኑሮዬ ወደ ሞወደው ባሌ ወደ ህይወቱን ወደ ሰጠኝ ባሌ የምመለስ ስለሆነ በጣም ደስተኛ ነኝ። እግዚአብሔር ይመስገን። እናንተንም በጣም አመሰግናለሁ። ሮሃማና ሀብቴ እንኳን ደስ አላችሁ። በእውነቱ በጣም በጣም ነው ደስ የሚለው። እንኳን ሴጣ ነፈረ ምርቅ ማለት እንግዲህ ሰው ልጅ ፈጣሪውን ማስደሰት ነው ማለት ነው። ይቅር ባይ ልብና፣ ይቅርታ የሚጠይቅ ልብ፣ ይቅርታን የሚቀበል ልብ መኖር ማለት ትልቅ ነገር ነው እና ይህ ጸጋ የምር እስከ መጨረሻ አብሯችሁ ይቆይ። ብዙ ነገር ያስተምራል እና በሰዓቱ እንግዲህ ሁላችንም እናውቃለን የነበሩበት ሁኔታ በጣም በጣም በጣም በጣም ገኖ ሚዲያ ላይ እንግዲህ መነጋገርያ ሆኖ ነበር የቆዩት እና ለረጅም ታይም ማለት ነው። ነገሩም እጅግ በጣም የሚያስጠላው ውስብስብ ያለ ነገር ነበር የምር እና፣ ያው እንግዲህ እግዚአብሔር ያጣምረው ማንም ሊለየው አይችልም። ከዚህ የምንረዳው የምንማረው ነገር የምር ነው ምለውነት እኔ በጣም ነው ደስ ከነሱ መታረቅ አልፎ ግን እግዚአብሔር በቃ ያለው ነገር እሱ በቃ የማይቀር መሆኑና እነሱ አሁን እንደዚህ ራሱ ልስጣቸው በንጹህ ሆኖ በቃ ቂም ሳያያዙ እንግዲህ ሀሳባቸው እንዴት እንደገለጹ ቀንጨባርግ ያስገብችላቸዋለሁ ማለት ነው በጣም ነው ደስ የሚለው የምር እና እንኳን ደስ አላችሁ ብለናል እኛም። እግዚአብሔር አምላክ አብርሃምና ይሳራ ያደርግላችሁ፣ ፍጻሜያችሁን ያሳምርላችሁ። ሁለዱ ክበዱ ከዚህ በኋላ በትዳራችሁ ጸንታችሁ የሚመጣባችሁን ፈተና የበለጠ ደግሞ ያው ከትናንቱ ተምራችሁ ዛሬ ላይ ጠንካራ ሆናችሁ እንድታሳልፉ ለሌሎች ማሪያ እንደምትሆኑ የበለጠ ደግሞ ተስፋ እናደርጋለንና እና የእውነት ደስ ይላል። ብዙዎቻችን ከዚህ የምንማረው ነገር አለ ብዬ አስባለሁ። ምክንያቱም ትዳር ዋዛ አይደለም። ሲቀጥል ደግሞ ይቅር ባይነት በጣም ትልቅ ነገር ነው። ትልቅ ትልቅ ነገር ነው እና ብዙቻችን አሁን ይቅር የሚል ልብ እያጣን ነው የምንቸገረው። ይቅር ትዳር ማለት ደስ የሚል እና የድራዊ ስጦታችን ነው እና እግዚአብሔር ይመስገን። እኛ ንጹሕ ልብና ንጹሕ የትዳር ጉዞ ሲኖረን ደግሞ ሁላችንም ደግሞ እንደዚህ ይቅር የሚል ልብ ይስጠን፣ ይቅርታ የሚጠይቅ ልብ ይስጠን ማለት ነው እና ችግር ማንም ጋ ይፈጠራል፣ ማንም ጋ ይኖራል እና ብዙ ጊዜ አሁን ይቅር ለማለት የምንቸገር ሰዎች አለን እና ይቅርታ ማለት በጣም ትልቅ ነገር ነው። መተው በቃ ወደኋላ አለመመለስ ያን ነገር ረስቶ በአዲስ መንፈስ አዲስ ሰው መሆን ነው። አይታወስም አይደለም፣ ይታወሳል ግን ያን ነገር መተው ሰው ያ ማለት እንደ ፈተና ነው ብሎ ፈተናው ደግሞ የነበረን ነገር ወደ መጥፎ ሊቀይር እንደመጣ ያ ነገር በማሰብ ከውስጥ ቂም አለመያዝ ማለት ነው። እና በነዚህ ልጆች እኔ በጣም የተደሰትኩት እውነትም ስነግራችሁ እና እንማርበታለን። እንዲ ስላሰብኩ ነው ቀንጨባርጊ ሼር ያደረግኳቸው። ወደ ቀጣይ ቪዲዮ እኔ እዚሁ ጎረቤት የተከሰተን ክስተት ነው የምነግራቸው። ቢያንስ አምስት ወር እና አራት ወር ገደማ ሆነዋል። ጠዋት ላይ መሳሪያ ሲተኮ ሰማ። እኛ ዝም ብሎን ይመሰለን ታውቃላችሁ። ከዚያ በኋላ አሱር ላይ አረብ መጥቶ መንቢ ላይ ጥሩ ነው አረቡ እኮ ሀበሻውን በአራት ነው በአምስት መሳሪያ ተኩሶ ገድለዋለ አለን። ላ ኢላሃ ኢለላ ወላሂ ለአዚም በጣም ያሳዝናል። ይሄ ሟች ሀበሻ እንግዲህ ሚስኪን ሀበሻ ሊሆን ይችላል። በአሁኑ ጊዜ አረቦቹ የማይጠቀሙት ነገር የለም፣ ከኒና ይጠቀማሉ፣ መጠጥ ይጠጣሉ። በጣም በጣም የሚያ ፈጣሪ ሆይ ከእንደዚህ አይነት መጥፎ ድርጊት መጥፎ የህይወት ፈተና እግዚአብሔር ይጠብቅ ወጥቶ ከመቅረት ይጠብቃል። የምር በቃ ይሄ የመጨረሻው የህይወት ሰልፍ ነው እና ሌላው የተለያዩ ቻሌንጆች ቢፈራረቁ ምንም ቢል የሰው ልጅ ያልፈዋል በፈጣሪ። እና ይሄ ግን እንደዚህ ህይወት ላይ ተጋፍጦ ለመሞትም ሆነ ለመግደል የሚመጣ መጥፎና በጣም ከባዱ ፈተና ይሄ ነው የመጨረሻው ማለት ነው። እና እግዚአብሔር ከእንደዚህ አይነት ነገር ይሰውረን ከመጥፋትም ከማጥፋትም እሱ ፈጣሪ ይጠብቀን። እና በጣም ያሳዝናል። እንግዲህ አሁን ላይ በዚህ ሰሞን እንግዲህ ወንድማችን ያው ገሎ እንደገና ደግሞ የኛውም እንደገና ተገሎ፣ አስባችሁታል። አንዴ ስንሞት አንዴ ስንገል፣ በቃ ህይወት በቃ በጣም ከባድ ናት። የምር ብቻ ፈጣሪ ደሁሉም ትግስትን ሰብርን ይስጥልን ለሁሉም ነገር መሞትም መግደል የሚያው ስለሆነ ማለት ነው እና በጣም ከባድ ነው። የምር ብቻ ምን ልበላችሁ እና በተለይ አሁን ሳውዲ አረቢያ ላይ እንግዲህ በወንድማችን የተነሳ ደግሞ በጣም በጣም ፈተና ሆኗል እና በተለይ ህገወጥ ሰራተኞች ያው ለመስራት በጣም ትቸግረዋል አሁን ላይ እና ምክንያቱም በሱ ምክንያት ተፍትሹ ትንሽ ከፋ ይመስለኛል እንኳን ዘንቦብሽ እንዳውም ጤዛ ነሻለኝ። እንኳን ነገር ተገኝቶ ሲጀመር እነሱ ኢትዮጵያ ህዝብ ከሳውዲ አረቢያ ሙልጭ ስጥርቅርቅ ያርገው አልቻሉም እንጂ አውጥተው አይናችንን ማየት አይፈልጉም። የኛ እንደማየት ጭርሻ አይፈልጉም። እና በየትኛውም ቦታ ላይ በቃ በአሁን ሰዓት በጣም አስጠልቻ ሆኗል። የምር መምራቹ በየትኛውም ቦታ ላይ ማየት አይፈልጉም፣ በሴቶቹም በወንዶቹም ያለ ማለት ነው እና ያው እንግዲህ ግድ ሆኖባቸውና የማይችሉት ነገር ስለሆነባቸው ብቻ ነው እና ብቻ ራሳቸውን እንዲጠብቁ ነው። ትልቁ ነገር ራሳችሁን ጠብቁ፣ ባካችሁን እንደው ትግስት ይኖራችሁ በፈጣሪ ስም። ካልሆነ ሰታችሁ ወደ ሀገራችሁ ለመግባት ሞክሩ። ካልሆነም ደግሞ እንደዚሁ መቻቸ ከሆነ እዛው ለዛው ስራ በየ ጓደኛ በየምን እንደዚህ ቀስ ብላችሁ ደሞዝም እንኳን ቢያዝባችሁ መቀየርን አማራጭ ብታደርጉ መግደልና መገደል ምንም አማራጭ አይደለም። የምሬ ነው እምላችሁ። በቃ ያችን መታገስ ካሳለፋችሁት ስቃይ አይበልጥም ነበረ። ህግ ማወቅ መጠየቅ። ለምሳሌ አሁን እንደዚህ እነኚህ የተለያዩ ሳይጋቡ በጓደኝነት ለምሳሌ ወይ በዝሙት ሊሆን ይችላል ራሱ ያስቀጣል። እና ብዙ ጊዜ ደግሞ ይሄ እየተደጋገመ ነው ያለው። እና በጣም አንደኛ ሀገራችን በጣም ዝቅ ዝቅ እያስደረግን እያሰደብናት ነው። ሁለተኛ የሴትነት ክብረ ሲ ከዚህ ከዚህ ነገር እንቆጠብ። አንዳንዶችም ደግሞ የምታበዙት አላችሁ። ትንሽ የሆነ ክፍተት ስታገኙ፣ ትንሽ የሆነች ነገር ስትመቻችላችሁ በጣም የምታበዙት ነገር አለና የሄዳችሁበትን አላማ በመርሳት በቃ ስሜታችሁን መቆጣጠር እስኪያቀታችሁ ድረስ እኔ ለምን እንደሆነ አላውቅምና ቢያንስ ሄዳችሁበትና አላማ አስባችሁ ህጉን አክብራችሁ፣ ከሁሉም በላይ ደግሞ ህጉን አክብሩ። ሀገራችን አንዴ ስም ጠፍቷል፣ ሴትነታችን ክብራችን አንዴ ዝቅ ዝቅ ብሏል፣ ኢትዮጵያዊነታችን አንዴ ተወርዷል። እሱን ተውትና ለጊዜው ግን ለራሳችሁ በራሳችሁ ላይ ሞትን ባታስፈርዱ፣ የምር ነው የምላችሁ። በተለይ ወንድ ከሴት ጋር የምታደርጉት ነገር ሴቶች በተለይ ወታችሁ ምትሰሩ ናችሁ ይመስለኛል እና ነውም ደግሞ የሚሆነው መዳብን ያለችማ ያው ታስራ አስር ቤት ነው ያለችው። እና እናንተ ደግሞ ትወጣላችሁ። በቃ የትየሌልም በራ ለበራ ሄዳችሁ ወንድምንትን ብላችሁ ምናምን እንደ ይሄ እሱ ነገር እኮ ይደርሳል። በቃ ምን ችግር አለው? ተነጋገሩ፣ ተወያዩ። ነገ ኑሯችሁን ለማሸነፍ ስሩ። ጓደኝነትም ከሆነ ነገ ወደ ትዳር ይቀየራል። በቃ የሆነ ለምንድነው ተስፋ የማይኖራችሁ? ለምን ትግስት የማይኖራችሁ? ህግስ ለምን አታከብሩም? በቀበት እጃችሁ የትም አታመልጡም እኮ ብትገቡ ስትወጡ ትታያላችሁ። አለቀ። እንደው አንዳንድ ጊዜ አንዳንድ አባባል አለ መግቢያውን አያስብም መውጫው ግን ከባድ ነው ይባላል። እና እንደዛ አይነት ነገር ነው። እና ትንሽ እየቀዳዳ ገብቶ ሲወጣ ግን በጣም ይከብደዋል ይባላል። እዛ ቤጤ ነው ይናንተም ነገር፣ ጠላትም ደግሞ እርስ በእርሳችን ነው። አሁን እዛ በረሃ ላይ እንግዲህ ማንም ባይኖር ማንም ባይ እኛ አበሻ ያያል አበሻ እየባለት፣ ወንድሙ ለወንድሙ ምቀኛ ነው፣ እህቱ ለወንድሙ ምቀኛ ነው። ይጠቁማሉ፣ ይደውላሉ። ወዲያ ሲዟችኋል፣ ተጠንቀቁ። ባካችሁ፣ ባካችሁ! ይህ ነገር ደግሞ በጣም ተደጋጋሚ እየሆነ ነው እና በተለይ ሀገራችንም ስም እየጠፋ ነው። በዋናነት ግን እናንተ በራሳችሁ ላይ ለምንድን ነው ስለት የምታስሉት? ለምንድን ነው በቃ ለሰይጣን ግብር የምትሆኑት? የምሬ ነው የምላችሁ። ሰራ ሰራ አድርጋችሁ ወደ ሀገራችሁ ግቡ፣ በቃ እንደዚህ ልክም እንደዚህ መሆን የለበትም። የምሬ ነው የምላችሁና የሆነ ቪዲዮ እያየሁ ነበረ አሁን ላይ እና በጣም ያዘንኩ። ተደጋጋሚ በዚህ ሳምንት ብቻ እንደዚህ አይነት ነገር ወደ አራት አምስት አይነት ነገር አይቼዋለሁኝ። እና ግማሹ እረፍት ቤቶቹ እየቃመ ያጨሰ ምናምን ግማሹ እንደዚህ በረሃ እየሄደ እንደዚህ ከወንድ ጋር እርቃናችሁን እስከ መያዝ እንዴ? ምን መቶልናሃል? ምንድን ነው እንደ አስቡ እንጂ እናንተ እንዲያረ ከእናንተ የባሰ እኮ ስንት አይነት ህይወት የሚኖራለ የሚላስ የሚቀመስ እያጣ በዚህ በነደደ ሰማይ ምድሩ በነደደበት በበረሃ የሚጠጣው እያጣ የእውነት እንኳን ስሜቱን ሊያዳምጥ ማለት ነው እሱንም ታሳቢ ማድረግ ነበረባችሁ። እግዚአብሔርን እያመሰገናችሁ አትሰሩም እንዴ? ስሜት አይከብድም? አይደለም ይከብዳል። ማንኛውም ሰው ስሜት አለው። እንዴት ነው የእናንተ ሊለየ የቻለው? እና እንደዚህ ማስተዋል ያጠራችሁ ለምንድን ነው? በተለይ እህቶቻችን፣ የምር ነው ምላችሁ፣ በጣም ምታናደዱት ግን የምር በጣም ማለት ነው። እና እግዚአብሔር ማስተዋል ይስጣችሁ። ሁላችሁም አይደላችሁም ወይ ሁላችንም አይደለንም። እንዳጠቃላይ ግን እኛ ከሀገር ቤት እንኳን ወገኖቻችን የኛው ኢትዮጵያውያኖች እኮ ምን እንደሚሉን ታውቃላችሁ? የአረብ ሀገር ሴት ለትዳር አትሆንም፣ የአረብ ሀገር ሴት እንደዚህ ናት። ምን ስንት ነገር ነው የምንባለው፣ ታውቃላችሁ አይደለ? ነገር ግን ሁሉም አንድ አይደለም። አንገቷን ሰብራ ለልጇ ለትዳሯ፣ ልጅ ትዳር የሌላትም ደግሞ ነገ የተሻለን ነገር ለማግኘት ንጽሕናዋን ጠብቃ ክብሯን ጠብቃ ስንቷን የምትለፋ ቀና ብላ ሰው ማታይ፣ የምር ሶሻል ሚዲያ እንኳን እየምሬ ነው ለተለያየ ጥሩ ነገር ካልሆነ በቀር ጊዜዋን ማታጠፍ አለች። እና አሁን እነሱ እነሱ ከእናንተ ጋር እንደዚህ ሲወቀጡ በጣም የሚያሳዝነው በእውነት ነው የምላችሁ በጣም በጣም የሆነ በቀ ሞራልን ይነካል። እና እባካችሁ በእንደዚህ አይነት ድርጊት ውስጥ የምትመላለሱ እህቶችም ሆናችሁ ወንድሞች ተመለሱ። በቃ ተገሰጹ። በቃ ጥቅም የለውም፣ ውርደት ነው ፍጻሜ። ምንም ምንም ትርፍ የለውም። ከፈጣሪም ተራርቃችሁ በራሳችሁ ላይ ሞት ፈርዳችሁ ሀገራችን አሰድባችሁ ከስንት ነገር ነው? እስኪ እናንተ ከስንት ተራ ነው የወጣችሁት? የሰው በጥሩ ስም መሞት እኮ ጥሩ ነገር። ላይክ ሼር እያረጋችሁ ቤተሰቦቼ፣ መልካም ጊዜ ይሁንላችሁ። በሌላ ቅዶ እስከምንገናኝ ሰላም ቆዩ።